Boom, boom, shaka, laka, laka, boom, shaka. Boom, boom, shaka, laka. ወንድማችን የሞጣ ብልቱ አንጓ ላይ ተነቅሷል ያልኩት የነቀሱለት ሰው ስነነገሩኝ ነው። እኔ አንደደብ ቀማጫ እጁ ላይ አሁን እንቅሳቱን አይታል። እዚህ ጋር ነግራ መቀመጫው ላይ እና ብልቱ ላይ ያልኩት እዛ በዛ የመጣብኝን ጣጣ ስንትና ስንት ጣጣ ታውቃለህ? ሁላችሁ የምታውቁት እንደገና፣ አሁን ዛሬ በስንት ጣጣ እንትን ያልኩትን፣ ምስጋናውና አንዱ ዓለምና ልደቷ አያሌው ለምንድ ሚስት የማያይዙት የኢኮኖሚ ጉዳይ ሊኖር ይችላል፣ የኑሮ ጉዳይ ሊኖር ይችላል፣ የስሜት ጉዳይ ሊኖር ይችላል። የሁላችንም ስሜት የተለያየ ነው። እኔ ምን አውቃለሁ?

ዘመሬ በትክክል ስደቡኝ፣ ስደብ አታበላሹ፣ እያለ ነው። የምትሳደቡ ሰዎች የምትሉት አንቴ ነው። ቆይ አንቴ፣ አንቴ፣ ውሻ፣ ውሻ፣ እንደዚህ ነው የምትሉት። አንቴ ውሻ ነው የምትሉት። እኔ እንደሰደባችሁኝ አላቅም። የኦነግ እንትኖች ምናምን እንደሰደባችሁኝ አላቅም። ስለዚህ አንቴ የሚለው ይሄ ቴ በላቲን ምን እንደሆነ በቁቤ ምን እንደሆነ አላውቅም፣ ውሻ የሚለው የለም እና በአማርኛ ለመስደብ ስትፈልጉ ለሁለተኛው ተን ውሻ ይሄ ማለት ነው። አሁን ይሄ ጥሩ ነው። አኔ አንተ ውሻ ይሆናል ማለት ነው። በደንብ ያዙ። ስክሪንሻት ስክሪንሻት ያዙ እና በደንብ አጥኑት። እንትን ስትሉ አጥኑት፣ ምክንያቱም ሊጠፋባችሁ ይችላል። ውሻና ውሻ የተለያየ ስለሆነ ማለት ነው። ሞጣየ ሞጣየ ት ነው። ባሻው ከወላይታ ሶዶ። ባሻው ወላይታ፣ የጦና ሀገር ወላይታ። ወላይታ አድናቂ ነኝ፣ አድናቂ ነኝ። ከወላይታ ሶዶ ወላይታ፣ ተመልከቱ። በጣም የሚገርሙ ህዝቦች ናቸው። ተመልከተ አለ ወላይታ ወላይታ፣ ልጅ ተመልከተው። ይሄ ነው ኢትዮጵያዊ። ተመልከተው። አዎ እንደዚህ ነው። የደም ቆሮ ልጅ ስራ እንደዚህ ወጣት፣ ማነው ስምህ? ባሻው ባሻው ይደኛል ወላቲ አድናቂ ነኝ። ይዳል አድናቂ ነኝ። ከወላይታ ሶዶ ወላይታ አድናቂ ነኝ። በጣም አድናቂ አባ አባ ወዳሉ ከባድ ሕዝብ እኮ ነው ወላይታ ማለት ጀግና ሕዝብ እኮ ነው ወላይታ። አቋማቸውን ይጠብቃሉ። ምግባቸውን ራሱ ቀይ ቀይራሉ ስራ አስር በደንብ ይበላሉ። ይሄ ኦርጋኒክ ቁርጥ ደግሞ ሽንጡንና ሻኛውን አገላብጠው በምንድን ነው የሚባለው? ዳጣ በአረንጓዴና በቀይ ይበላሉ። ጤነኛ ናቸው። ስፖርት ይሰራሉ። ይሮጣሉ። በቃ ተንኮል አያውቁም። ኢትዮጵያዊ ናቸው። አማራ ደግሞ ወላይታ የሚገርም ህዝብ ነው። ወላይታ ይለዋል አማሮ ታውቃለህ? እዚያ ያለ ቄሲጋ ቄሲጋ ማለት ቄስ ማለት ነው። አማሮ ማለት አማራ ነው ቄሲጋ ነህ ወይስ አማሮ ይባላል። ያ ማለት ወላይታ ግማሹ አማራ ነው ማለት፣ አማራ ነው አዎ። ቄሲጋ ማለት ቄስ ማለት ነው። አጣቂም እንደ ባሽ ባሽ እስካሁን ቄሲጋ እና አማሮ ትግሮ ትግሮ ሲባል ሰምታ? እኔ እስከሁን አልሰማም፣ ግን ትግሮ ማለት የትግሬ ዘር ያለባቸው ማለት ነው። ቄሲጋ ወይም አማሮ አማራዎች ማለት ነው። ወላይታ ቅልቅል ማለት ነው። የሁለት ህዝቦች የጎጃምና የትግሬ ቅልቅል ህዝብ ነው። አማራና ትግሬ ግን ትግሬ ሲባል የድሮ አገዓዚ አገዓዚ ዋናው የአማራው አካል ስለዚህ፣ ወላይታ ከሁለቱ የተውጣጣ ንጹህ ኢትዮጵያዊ ብሄር ነው። ታች ስፖርተኛ ናቸው፣ አየር ወለር ናቸው። ሙሉ ሙሉ መከላከያ ወላይታ ብቻ ነው። ኦርስ ሌላ ፈሳብ ነው፣ አይሄድም፣ ጥይት አይተኩስም። ወላይታ ግን በጠቅላላ መከላከያ ውስጥ ወላይታ ታገኘዋለህ። ጀግና ናቸው፣ አየር ወለር ናቸው። ማይ ብራዘር ባሻው ፎሎ አድርገው እንግዲህ አሁን ፎሎ አድርገው። እንደ እነዚህ በጣም ምርጥ ናቸው። የሚገርማቸው እንደው ላይታ ያለ እኔ በህይወት ዘመን ያላየሁት። በመቀጠልም ሞጣን ያስገረመውን ወጣት አድምጠ ነው። እኔ እኮ ግልጽም ስነግርሽ አራት መቶ ሺህ ብር ከፍዬ ሪያሊቲ ነው የምነግርሽ። የማለበቅሽ ሦስት ሆኖ ነኛል ከአገር ከወጣሁ ማለት ከአፋቸው ነው ያመለጥኳቸው፣ ከአፋቸው በብራዚል አድርጌ አሜሪካ ገብቻለሁ እኔ። እግዚአብሔር ይመስገን ብራዚል፣ ፔሩ፣ ኢኳዶር፣ ኒኮግሊ፣ ኮሎምቢያ፣ ፓናማ፣ ኮስታሪካ፣ ኒካራጓይ፣ ኦንዱራስ፣ ጓቲማላ፣ ሜክሲኮ፣ ካፓቹላ፣ ካባስኮ፣ ቱስላ፣ ሜክሲኮ ሲቲ፣ ሜክሲካሊ፣ ቱጁዋና፣ ካሊፎርኒያ። እኔ ለጓደኞቼ መላ እያላኩላቸው ነው ምናምን፣ እግዚአብሔር ይመስገን። እነሱ የሚወጡበት መንገድ ነው ተፍ ተፍ እያልኩ ያሉት እንጂ ስርዓቱ ምንም ያስቀምጥ አይደል። እኔ ማያቀኝ የለም፣ ባይዘው፣ እግዚአብሔርን ማያቀኝ የለም። ስንት ጊዜ ፈጀብሽ? ወር ከ ምናምን ወር ከ አስራ አምስት ቀን ምንም አይደለም። ይሄ ይሄ ጀግና ልጅ ነው። ወር ከ አስራ አምስት ቀን የሆኑ ሰው ሞቶብን ነበር ወደ አምሳ ምናምን ከዛ አንድ ሳምንት አቆዩ ነበር እዚያው። ቢያገኙሽ ኖሮ አምልጠሽ ኤርፖርት፣ አራት መቶ ሺህ ከፈልኩ ወጣ። ታምናለህ? እመቤቴ ለሞጫ ቪዛ፣ የብራዚል ቪዛ ህጋዊ ቪዛ ነው። እንደውም አንተ ሚዲያ ላይ እናገራለሁ ብዬሽ ነበር፣ አራት መቶ ሺህ ብር ፈይሳ የሚባል ሰውዬ ነው። ካልከፈልክ አትወጣም ያለኝ እመቤቴን ደህንነት ነው። አራት መቶ ሺ ምንም እኔ የተገናኘሁበት ነገር የለም። ትውልዴ አዲስ አበባ ነው። እድገቴም ሙሉ ነገሬም ፋይሌን ይዤ ነበር የወጡት። እንደውም ቀነኛ የቡና ደጋፊ ነበሩ። በዛ ጦርነት ሰዓትም ታስረ የነበረ በትግራይ ጦርነት እና ይሄ ሁላ ነገር፣ እንደውም ላሽ ብዬ ነው እኔ። እንደውም ብዙ ነገሬን ችዬ ላሽ ብዬ ልወጣ የነበረው በምስጊንነት ማለት ነው ከዛ አራት መቶች ካልከፈልክ አሉኝ። እኔ ደግሞ ፈጥሞ መውጣት ስለፈለኩ ቪዛው መጀረ ነበርና ወደው ወጣው፣ በቃ መጣው። እዚህም እግዚአብሔር ይመስገን። የሸገሩ ጅንታን ፎሎ አድርጉት፣ ፎሎ አድርጉት። እግዚአብሔር ይመስገን የአሜሪካ መንግስት በበርገር ነው። ለምን አይወጣት ነው? 2500 ሰው ይታየኛል። ጀስት ግጩት፣ ፎሎ ግጩት። አረሙጣ ይን አልፈልግም። አንተ ጋር ስለገበኩት ያስፈልጋል። ቀጣይ ለፕሮግራም ልናዘጋጅ ነው። ያ ደስ ይለኛል። አሁንም ቢሆን ሞጣን ስሙት የሆነቴ ነው። ምንም ክፋት የለበትም። ደስ ይለኛል። እነ ባረሽ ከእንግሊዝ ይገባሉ። አንተ ጋር እንዳለ በሊቢያ የገቡ ጓደኞቻችን አሉ። እነበረከት ኤልያስ፣ ነብሱን ይማሯውን የሞቱ ልጆች ናቸው። ከእኔ እኩል የወጡት ማለት ነው። እኔም እግዚአብሔር ይመስገን ገጩ ገጩ ተደርጎልኝ ነው መላ እነ እነብራዘርም ሲስተርም። እውነት ለመናገር እንጂ አቅም የሌለው በሊቢያ ሄደውም ደቅሷል። በጣም ነው የሚያሳዝነው። አፍትሽ በሰሞነኛው የብርሃኑ ጁላ ንግግር ላይ ሙድ መያዝ ጀምሯል። አድምጠ ነው እንመለስ የሚባለው ጀነራል ምግበይ ብርሃኑ ጁላ ጀነራል ምግበይ አዲስ አበባ አስመጥተን አለው አለ። የሚገርም እኮ ነው። አብልተን አጥጥተናል። በልቶ ጥጥቶ ውጭ ሀገር ሄዶ ታክሞ ይላል። ምግበይ ኃይሌ አዲስ አበባ መጥቶ ይሄ ጦርነት መብቃቱ ፕሪቶሪያ መፈረሙ ደስ ብሎኛል ብሎኛል እኮ ለኔ በቀደም የሚያወራውን አይታችኋል እኛ እንደ ምግብ አይደለንም አንክድም ቃል አንሰብርም ምግበ ኃይለ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከእኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥተዋል እንደው እንደው በጣም የሚገርም ነው በእውነት አንድ የሀገሪቷ የኤታማዦር ሹም ትግራይ ላይ ያለ አንድ መከላከያ ውስጥ ያለ ጀነራል ያውም ሲኒየር ጀነራል ብርሃኑ ጁላ ጀነራል እንዲሆን የጀኔራል ለማድረግ እንዲሰጠው ምናልባት በቃ ካደረጉም ሰዎች አንዱ ብለው ውሰደው። ብርሃኑ አስር አለቃ ነበር ምርኮኛም ነበር። አሁን ምግቢያዊ ፐርፌክት ነው ጀነራል ነው። ምን ይነ እሱን እያንቆለባበስኩ እኮ አደለም ግን አትሊስት በልቶ ጠጥቶ ይባላል። መቶ በልቶ ጠጥቶ ከዛ ኮ ህክምና ውጭ ሀገር ሂዶ ታክሞ እንዲመጣ አድርገናል። ብንፈልግ ኖሮ እንዲ እናስቀረው ነበረ። አየ አበሉት፣ አጠጡት፣ ህክምና ምናምን ሂድ ታከም አሉት። እሺ ከዛ እኛ በሰጠን ፕሮጀክት ትሄዳለ አሉት። አፈንጫችሁን ላሱ ብሎ ሄድ። ጌታቸው ረዳንስ፣ አበሉት፣ አጠጡት፣ ህክምና ሳከሙት፣ ከኛ ጋር ትሆንና የትግራይ ህዝብ በሻሻ ያደረግነውን ህዝብ መልሶ እንዳያንሰራራ የሚያደርግ ፕሮጀክት አለን ከእኛ ጋር ተሳተፍ ሲሉት እሺ ወይ በቃ ይሁ ነው። ይሄ ጻድቃን፣ ያለህ ንብረት ይጠበቅልሃል። ራያ ቢራ ምናምን ታቃላችሁ አይደል? በፐርሰንት ደምና አብዛኛው ነው እሱ። ያለህ አለ ያለህ ህንጻ ያለህ ምናምን ጥቅማ ጥቅም ይከበርልሃል ጻድቃን። እዚህ ተሰለፋለው ኤርትራ ጋር ኤርትራን መውጋት ስለሚያስፈልግ አብረህን ሆነ አለ። በቃ ተስማማ። በነገራችን ላይ ለቀው ከመምጣታቸው በፊት መጀመሪያ እዛው የህወሓት ውስጥ እያሉ እነጌታቸው ረዳም ትግራይ እያሉ ጥያቄው እኮ ቀርቧል። አብረኑነን ፋኖን እንውጋ፣ ኤርትራን እንውጋ ብሎ አብይ አህመድ እኮ አቅርቦላቸው። እነጌታቸው ረዳ ይሄንን አቅርበው ቲፔሌፍ እንዲቀበልና እንዲያጽድቀው ነበር ሲወጠውጡ የነበረው። መውጋት አለብን፣ ከአብይ ጋር መሰለፍ አለብን። ይሄንን በማድረግ እናሸንፋለን ነው ሲሉ የነበሩት እነ ጌታቸው ረዳ ከአብይ ጋር ስለመሰለፍ ነበረ የሚነጋገሩት። ሌላ ቡድን ደግሞ በፍጹም ከአብይ ጋር ሆነን አማራን ወግተን ከአብይ ጋር ሆነን ኤርትራ ላይ በፍጹም ይሄ መደረግ የለበትም። ሴድ ነው አሁን ከአብይ ጋር ሆነው ኤርትራን እንውጋ የሚሉ እዚህ ዲያስፖራም ያሉ ይኸውልህ አብይ ጋር ሆነው ኤርትራን መውጋት በትግል ውስጥም ያሉ አሉ። በነገራችን ላይ ቴፔሌፍ ስለመጣ አሁን ያው ደጋግመ ስንል የነበረው ቂጣ የሚጠፋል ሽል የሚገፋ ልዳል ቴፔሌፍ መጣ የሚል ሰበብ ይፈጥሩና ከአብይ ጋር እንሁን እና ኢትዮጵያና፣ እንደ በፊቱ ሎሞር ሊጀመር ማለት ነው። እሷን እሷን ጫወታ ሊጫወት ይፈልጋል። ለዛ መደላደል የሚፈጥሩ አካላት አሉ ሊፈልፍ መጣል የሚል እኔ እሱን መዝሙርህን እዛው ተዘምሯል። በነገራችን ላይ አቋም ሲዝ ቦልድ ነኝ። ምንም ጉዳይ አይደለም። እኔ እንትናን ያስከፋል እከሌን ያባብላል ምናምን ምናምን አይደለም። ትክክል ነው፣ ትክክል አይደለም። ነገር አብይ አህመድ ጋር ሆኖ አብይ አህመድ ጋር ሆኖ ማንኛውንም ቦታ ትግራይም ይሁን ኤርትራም ይሁን የትም ቦታ ለመዋጋት መወሰን ይሄ ክህደት ነው። ይሄ ጨካኝነት አረመኔነት ነው። ይሄ ማሰብ አለመቻል ነው። ስታንድ ማይቴ በድሮን እየጨፈጨፈው ሲያበቃ የአማራንዝ ልጆቹን እየረሸነ ሲያበቃ ይሄው አሁን ላሊበላ የተፈጸመውን ይሄ ህፃናት ወንዶችን እየደፈረ ሲያበቃ ኢትዮጵያን ላድን ነውና ከኔ ጋ ተሰለፍ ሲልህ ህወሓት መጣ የሚል ማስፈራሪያ እከሌ መጣ የሚል ማስፈራሪያ ይዞ መጥቶ ከጎኑ ሊያሰልፍ ሲሞክር ለዚህ ገረዳለው ካልክ ቀድሞም ከባዴን ግርድና ያልወጣነ በፍጹም እንዲህ ያለ ፖለቲካ ልትጫወተው አይገባም። ማናቸውንም ለህዝባችን ለትግላችን አይጠቅሙም የሚባሉ አካላት አይጠቅሙም። በአንድ ጊዜ አምሳ ፍረንት ፈጥረን መዋጋት የለም። ሰሜናዊት ኢትዮጵያ መጥፋት አለባት ብለው አቋም ይዘው የተነሱ አካላት ከሁሉም መስክ፣ ሰሜናውያን እናጥፋ ነው። ስብስቡ እንደዛ ነው። ከሁሉም መስክ ከየሚዲያው፣ ዲስትሮይ እናርግ፣ እናጥፋ ነው። ሞከሩ፣ ቁጥ አሉ፣ አሉ፣ አሉ። በፍጹም አይቻልም። በፍጹም ይሄው አለን። ይሄው ከተመልካቾቻችን ጋር ይሄው ከአድማጮቻችን ጋር አለን። ውድ የቻናል ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች እስከምንመለስ